ዓለም ላይ አይታችሁትም ሰምታችሁትም የማታውቁትን እጅግ አስገራሚ ታሪክ ልንገራችሁ። እዚህ ቦታ ላይ ሊሆን ይችላል ኢትዮጵያ ውስጥ ላይ ይህ በእውነት አለው የምትሉትን እጅግ የሚያስገርም ታሪክ አሁን ያለሁበት ቦታ ላይ እዚሁ ልንገራችሁ። ያለሁበት ቦታ ኢትዮጵያ ወሎ በቆንጆ በምትታወቀው ወሎ አካባቢ ማለት ነው ወሎ ደሴ ዙሪያ ቦሩ ሜዳ አካባቢ ነው ያለሁት እዚህ ቦታ ላይ የሚገርም በጣም ብዙ ሰዎች የዘነጉትን ታሪክ ልንገራችሁ ቦታው ሜዳ ነው ይሄ የምትመለከቱት ማለት ነው በጣም ብዙ ተቆጥሮ የማይዘለቅ ማለት ነው አንድ ጊዜ ነዳጅ ይወጣበታል አንድ ጊዜ ደግሞ አውሮፕላን ማረፊያ ይሆናል እየተባለ እጅግ የሚያስገርም አንድ ትልቅ አዲስ አበባን የሚያክል ትልቅ አስገራሚ ሜዳ ነው ይሄኛው ሜዳ ስለዚህ ሜዳ የተወሰነ ነገር ልንገራችሁና ከኋላ የምትመለከቷቸው ከብቶች ናቸው። እንስሳቶች ማለት ነው። እንስሳቶች ማለት እንግዲህ በጎችም ፍየሎችም ብቻ የተኛውንም እንስሳት እንበልና ጄኔራል በሆነ ስም እንስጣቸው። ወሎ በዚህ ይታወቃል። እዚህ ቦታ ላይ ማንም ሰው ከአራቱም አቅጣጫ ማለት ይቻላል። ከሰሜንም ከደቡብም ከምስራቅም ከምዕራብ ማለት ነው። ከብዙ አቅጣጫ ከብቶቻቸውን ወይም ደግሞ እንስሳዎቻቸውን አንጥተው ያለ ከልካይ ማለት ነው። የህዝብ የሆነ ቦታ ወይም ደግሞ የመንግስት የሆነ ቦታ ነው። እዚህ ቦታ ላይ ማንም አምጥቶ ከብቶች እዚህ ቦታ ላይ እንዲ ግጦ ማድረግ ይችላል። እዚህ ቦታ ላይ ማስቀመጥ ይችላል። እዚህ ቦታ ላይ በጣም እዚህ ወሎ አካባቢ ይህንን ቦታ የምታውቁ ሰዎች ታውቁታላችሁ። በልጅነት ያደግኩበት ነው። ኦልሞስት በጣም ብዙ ቦታ ላይ እዚህ ቦታ አድጌበታለሁ። እዚህ ቦታ ተራግጨበታለሁ። እዚህ ቦታ ተንቦራጨቄበታለሁ። ይህንን የመሰለ ታሪክ ያለበት ቦታ እዚህ ቦታ ላይ የለም። ወደ ታሪኩ ልቀጥልላችሁ። የምትመለከቷቸው ከብቶች የማን ይሁኑ የማን ማለት ነው ባለቤቱ በኋላ ነው እንጂ ሌላ ማንም ሰው ያውቃቸው። ማንም ሰው ጧት ላይ እየነዳ ያመጣና አስር ኪሎ ሜትር ሊሆን ይችላል፣ ሀያ ኪሎ ሜትር ሊሆን ይችላል፣ ሰላሳ ኪሎ ሜትር ሊሆን ይችላል። ከብቶቹን እንስሳዎቹን እየነዳ ያመጣና እዚህ ቦታ ላይ ለቋቸው ይሄዳል። እስከ ጥግ ድረስ ነው። ከኋላ ቅርብ ቦታ ላይ ነው ያለሁት። ወደዛ አዙሬ ወይም ደግሞ ፉቴጁን አሳያቸዋለሁ። በጣም ረጅም ነው። ላይናችሁ ሩቅ የሆነ ሄዳችሁ የማጨርሱት ቦታ ነው። በጣም ረጅም ነው። እዚህ ቦታ ላይ ስለዚህ፣ ምንም አይነት እረኛ ሳይኖራቸው ከብቶቻቸውን አምጥተው እዚህ ቦታ ላይ ለቀዋቸው ወይም ደግሞ ሰደዋቸው ይሄዳሉ ማለት ነው። እነዚህ ሰዎች በጣም የሚገርማቸው ነገር ሰደዋቸው ከሄዱ በኋላ ጠዋት አስራ ሁለት ሰዓት ሊሆን ይችላል፣ አንድ ሰዓት ወይም ሁለት ሰዓት ላይ ከብቶቻቸውን እዚህ ቦታ ላይ አምጥተው ካስቀመጧቸው በኋላ ትተዋቸው የት ነው የሚሄዱት መሰላችሁ? ወደ ቤታቸው። ከዛ በኋላስ እዚህ አካባቢ በደግነት የሚታወቅ አሁን ላይ ተበላሽቷል እንጂ ሌባ የሌለበት ስለሆነ በቅሎም፣ ፈረስም፣ አህያም፣ ጥጃም ሁሉንም ነገር አምጥተው እዚህ ቦታ ላይ ለቀ ይሄዳሉ። ማንም የማንንም ከብት መንዳት አይችልም። ማንም ማንንም ከብት መንካትም መስረቅም አይቻልም። እዚህ ቦታ ላይ ሀራም ነው፣ እዚህ ቦታ ላይ ኃጢአት ነው የሰው ከብት መንካት። ምክንያቱም ያንዷን ሰው ከብት ሌላ ሰው እየነዳት ካየ ወዴት እየወሰርካት ነው ይባላል። ዞሮ ዞሮ ግን ህብረተሰቡ፣ ህዝቡ ራስ በራሱ ስለሚተዋወቅ ተንኮል፣ ደባ የመስራት ነገር እዚህ ወሎ አካባቢ ላይ በተለይም ደግሞ ቦሩ ሜዳ ላይ ስለሌለ፣ ተውለደሪ አካባቢ ላይ ማንም ሰው ከብቱን እዚህ አምጥቶ ያስቀምጣል። እንዴት ነው ወደ ቤታቸው የሚመለሱት የሚለውን ልንገራቸው። የሚያስገርመው ነገር ይህ ነው። እዚህ ቦታ ላይ ከብቶቻቸውን ካመጡ በኋላ አንዳንዶቹ ከብቶች ቀጥታ ማታ ሲመሽ ማለት ነው። ጀንበር ስታዘቀዝቅ፣ ፀሐይዋ ስትዘልቅ እነዚህ ከብቶች ወደ ቤታቸው አስር ኪሎ ሜትርም፣ ሰላሳ ኪሎ ሜትርም ማንም ሳይነዳቸው ቀጥ ብለው ቤታቸው ይሄዳሉ። አንደኛው ነው። ሁለተኛው ደግሞ አንዳንዶቹ ከብቶች ማለት ይቻላል ብቻ፣ አብዛኛው ነው፣ እረኛቸው ወይም ደግሞ ባለቤታቸው መጥቶ እስካልነዳቸው ድረስ ከዚህ ቦታ ላይ በፍጹም አይሄዱ። ለስንት ቀን ሊቆዩ ይችላሉ መሰላችሁ? እዚሁ ይተኛሉ፣ እዚሁ ይበላሉ። ውሃ እዚሁ ጋር አለ ማለት ነው። እዚህ የቦርከና ወንዝ በዚህ ነው ያለው። ውሃ መጠጣት ከፈለጉ ውሃ ይጠጣሉ። ረግረግ ቦታ ነው። በየቦታ ውሃ አለ፣ ሸለቆ አለ። ውሃቸውን እዚሁ ይጠጣሉ፣ እዚሁ ይተኛሉ፣ እዚሁ ሳምንቱን ሙሉ ያሳልፋሉ። አንድ ሰው ከብቱን ማየት ከፈለገ መጥቶ ይጎበኛቸዋል እንጂ አይወስዳቸውም። እዚሁ ይሆናሉ ማለት ነው። መውሰድ ከፈለገ በሳምንቱ ሊወስዳቸው ይችላል። ወላህ እውነቴን ነው የምነግራችሁ። ማንም ከብቱን አይወስድበትም። ከዚህ አንድ ወርም ራሱ ቢመጣ ከብቱን ያገኛቸዋል። እዚህ ቦታ ላይ እጅግ በጣም የሚያስገርም ታሪክ ነው። ዓለም ላይ የለም የትም ብትሄዱ የለም። ይህን ታሪክ ማንም ሰው የተወሰናችሁ ሰዎች ልታቆት ትችላላችሁ። እኔ አያቶቼ ቦታ ላይ እመጣለሁ። እዚህ ማዶ የምትመለከቱት ወደዚህ ማዶ ተውለደ ወደሚባለው ቦታ ላይ ማለት ነው የአያቶች ሀገር ነው እና እዚህ ቦታ ላይ ምንድን ምንድን ከብቶቹን እኔም ጭምር ከብቶቹን አንጥተን እዚህ ቦታ ላይ እንለቃቸው ነበረ። አያቶች እዚህ ስለሆኑ ደሴ እናትና አባት ያሉ እዚህ ቦታ አያቶቼ ናቸው። ስለዚህ እዚህ ቦታ ላይ ከብቶቹ ተለቀው በፍጹም እጅግ በሚገርም ሁኔታ ማንም የማንንም ከብት አይነዳም። ምናልባት እኔ የኔን ከብቶች እዚህ አምጥቻቸው ጎረቤቴ ይዞልኝ ሊመጣ ይችላል እንጂ ሌባ ሰው እዚህ መጥቶ በጭራሽ በፍጹም አይነዳቸው ወይም ደግሞ ከብቶቹን ንክች የሚያደርጋቸው የለም ማለት ነው። ከዛ በተረፈ ደግሞ እነዚህን ከብቶች አንዳንዴ በረሃ አይደለም ወይ ጅብ አይበላቸውም ወይ ልትል ችለታላቸው ወላሂ፣ በጣም የሚገርመው ነገር እኔ እዚህ ሀገር ጅብ ማለት ነው፣ በኋላ እንደው ሰውም እየተቀየረ አንዳንድም ክፉ ጅብ ሊኖር ይችላል እንጂ በታ አምር ማለት ነው። እዚህ አካባቢ ላይ እንስሳዎችን ጅብ አይበላም ነበር፣ እንደውም ነው የምነግራቸው እኔ እስከማውቀው ድረስ ማለት ነው። ለምሳሌ የአያቶቼን ከብቶች ጅብ እየነዳ ይዟቸው መጥቶ በር ላይ ያደርስ ነበር። ወላሂ ነው የምነግራችሁ በአይኔ የተመለከትኩትን ያየሁትን፣ የኖርኩበትን ነው የምነግራችሁ። ቤት ቁጭ ብለን አያቶቼ ጋር ማለት ነው ጅቡ ከብቶቹን እየነዳ አምጥቶ በር ላይ ያስቀምጣቸው ነበር። አያቴ ምን ያደርጋል መሰላችሁ? የሚበላ ነገር ስጋ፣ አጠንት አውጥቶ ይሰጠው ነበር ለጅቡ። ከብቶቹ ገብተዋል፣ በጎቹ ገብተዋል ማለት ነው። የኮለኮል አንጥቶ እውነት ነው የምነግራችሁ፣ ታሪክ ነው የምነግራችሁ። ይህን ሰዎች የምታውቁት ሰዎች ከስር ኮሜንት ቦታ ላይ ምስክር ሁኑ፣ ይንገደላችሁ። ወሎ አካባቢ ያላችሁ ሰዎች፣ ወላይ ብዬ ነው የምነግራችሁ። ከብቶቹን አንዳችም ሳይነካ የማን ከብት ወዴት እንዲሆኑ እንዴት እንደሆኑ ሁላ ያውቃል ጅብ። ወስዶ እቤት ያደርሳቸው ነበረ። ጅቡ አጠንት ይሰጠዋል። ጠዋት ላይ ደግሞ ጅቡ በቀጥታ በቀን እራሱ እየሄደ ጅብ፣ ወሎ ላይ አይገደልም፣ አይነካም ደህና ዋልክ አየዋ ብለው ጅቡን የሚሄድ ነው የወሎ ሰው ወላይ። ይህ ይባላል ተብሎ በየቦታው የሚፈራውን ጅብ ደህና ዋልክ አየዋ ጅቡን ደህና ዋልክ ብሎ የሚሄድ ያለበት ሀገር ወሎ ነው። አይነካም። ጅቦች እዚህ ጋር መተው ከብቶቹ መሃል ላይ ተኝተው ይሄዳሉ። አንዳንድ የሞቱ እንስሳዎች ካሉ የሞተ ከብት ካለ ምናልባት ልክ እንዳሞራ እንደሌላው አብሮ እንዳጋጣሚ ሊበላ ይችላል እሱም አንዳንድ የተረገመ ካልሆነ አይበሉም ንክቻ አያደርጉም በጣም የሚገርማችሁ ማለት ነው በጣም ሸቷቸው የሞተ ካልሆነ በነፍስ እያለ ሰውን በነፍስ እያለ ከብትን ጅብ አይበላም ነበር ቦሩኝ ዳህ ታሪክ አላት እዚህ ቦታ ላይ ነዳጅ አለ ይባላል በጣም የሚገርማችሁ በጣም የሚታወቅ ነው በነገራችን ላይ መንግስትም ያውቀዋል የውጭ መንግስታት እዚህ ቦታ ላይ በጣም ብዙ ቦታ ላይ መጥተው እናውጣ ይላሉ። ታሪካዊ ቦታ ነው። እዚህ ቦታ ላይ አንዳንድ ቦታ ላይ ሲቆፍሩ ማለት ነው በጣም ጥቁር የሆነ ነገር ይወጣልና ነዳጅ አለ ይባላል። እዚህ ማዕድን አለ ይባላል። እጅግ በጣም አስገራሚ የሆነ ነገር ነው። እዚህ ቦታ ላይ የማንም አይደለም በምን ልግለጽላችሁ? በቃ በከተማ ደረጃ ገለጽኩላችሁ። በቃ አዲስ አበባ በሚያክል ደረጃ ያለ ሰፊ ቦታ ላይ በሚሊዮን የሚቆጠሩ ከብቶች መጥተው የሚውሉበት ቦታ ቦሩ ሜዳ ይባላል። ይሄ ቦታ ከጀርባ እንደ አጋጣሚ የተወሰነውን ቦታ ነው። ከብቶች አይሳጇቸው። ወደዛ ብትሄዱ አገር ከብት ነው ያለውና ቦሩ ሜዳ፣ በጣም እጅግ በጣም አስገራሚ ነው። በጣም ወደዚህ ልፍ ስትሉ የቦርከና ወንዝን እያያቸው የምትወኙበት የምትታጠቡበት፣ ከዚህ ከቦርከና ወንዙ በኋላ ደግሞ ቦሩ ሜዳ ቦሩ ሜዳ ሆስፒታልን ታቆታላችሁ። በጣም ብዙዎቻችሁ ታቆታላችሁና፣ ቦሩሜዳ ሆስፒታልን በነገራችን ላይ በኢትዮጵያ ደረጃ በኢትዮጵያ ደረጃ የቆዳና ማለት ነው የአይን ስፔሻሊስት ያለው እዚህ ነው፣ የትም ቦታ የለም። በነገራችን ላይ ሌላ ቦታ በግል የከፈቱትን በመንግስት የከፈቱትን አይደለም። ፈረንጆች ድሮ ከፍተውት እጅግ ዘመናዊ ቤቶች ያሉበት፣ እጅግ ዘመናዊ መንገድ ያለበት፣ እጅግ ዘመናዊ የሆነ አኗኗር ያለበት የቦሩ ሜዳ ሆስፒታል ማለት ደግሞ እዚህ ነው ያለው። ስለዚህ አይን ነው ምነግራችሁ ከኢትዮጵያ አይደለም ከአፍሪካ ሀገራት ማለት ነው፣ በነገራችን ላይ ከአፍሪካ ይሄ ከጥቋቁሮች ሀገር መተው እዚህ ቦታ ላይ ነው የአይናቸው ኖራ የሚገፈፈው። እዚህ ነው የቆዳ ስፔሻሊስት የሚባሉት፣ እዚህ ቦታ ላይ ነው የሚባለው። ቆዳ በጣም በጣም ስፔሻሊስት የሆኑ ዶክተሮች አሉበት። ቦታ የቦሩሜዳ ሆስፒታል ማለት እዚህ ከጀርባ የምትመለከቱት ያለበት ቦታ ነውና የቦሩሜዳ ሆስፒታል ራሱ ታሪካዊ የሆነ ነው። በኢትዮጵያ ደረጃ የለም። በነገራችን ላይ ከአፋርም፣ ከሶማሌም፣ ከትግራይም፣ ከአማራም ከኦሮሚያም ከሁሉም አቅጣጫ መተው የሚታከሙበት ቦታ ይሄ ነው። በጣም ብዙ ቮለንተሪ ያለበት ሆስፒታል ነው እዚህ ቦታ ላይ ቦሩሜዳ ሆስፒታል፣ ቮለንተሪ ያለበት ቮለንተሪ ማለት መሰል ፈረንጆች ማለት ነው በየ15 ቀኑ በየሶስት ወሩ በየስድስት ወሩ በየአመቱ ነፃ ማህበረሰቡን የአይን ኖራ የሚገፉበት በጣም ብዙ ሰዎች በቀላሉ አይናቸው ታውሮ ኖራ ብቻ ከላይ ሸፍኗቸው የሚቀመጡ ሰዎችን በነፃ ተመዝግበው የሚሰጡበት ቦታ ታሪካዊ ቦታ ነው። ወሎ ስለሆነ ደግ ስለሆነ ህዝቡን በጣም ያገለግሉታል እነዚህ ሰዎች እና በአሁኑ ሰዓት ላይ እንደዚህ የአበሻ አስተዳደሮችም አሉበት ምናምን ይባላል። እነዛ ፈረንጆችም እዚህ ያሉ አካባቢ ላይ መኖሪያቸው እዚህ ቦታ ላይ ነው እና እጅግ በጣም አስገራሚ የሆነ የቦሩ ሜዳ ሆስፒታል ማለት እዚህ ቦታ ነው። በጣም እጅግ አስገራሚ ታሪካዊ የሆነ ነው። የሙሜ ውሃ ያለበት በጣም ብዙ ሰዎች የቦርከና ወንዝ ጨርቅ ቅድም ሌላ ቪዲዮም ሰርቼ ነበር። የልብስ ማጠቢያ ሴቶችና ወንዶች የሚጠባበሱበት ቦታ እዚህ ቦታ ላይ ነው። ከአንድ ሚሊዮን በላይ ሰዎች የተጋቡበት እዚህ ቦታ ላይ እጮኛ የተጫጩበት ልብሳቸውን እያጠቡ የተንቦራጨቁበት የቦርከና ውሃ ብዙ ሰዎችን እንዲሁም ደግሞ ደራሽ ውሃ መጥቶ የወሰደበት ቦታ ቦሩ ሜዳ ታሪካዊ ቦታ ነው። በነገራችን ላይ በኢትዮጵያ ደረጃ ያልተነገረለት ትክል ድንጋይ የሚባለው እዛ አለ። ከዚህ ፊት ለፊት ሄደን ትክል ድንባይ ወይ ደግሞ የሙሽራ ድንጋይ የሚባላል። ሙሽራ ድንጋይ የተባለበትን ተናገር ያለው በአፈ ታሪክ የምታምኑበት የማታምኑበትም አይደለም። ሙሽራዎች እየሄዱ ለከብትረኛ ዳቦ መሰጠት አለበት፣ እዚህ ቦታ ላይ ወሎ አካባቢ ላይ ማለት ነው። በባህል እና ለምንትኖቹ ማለት ነው። ጨርቅ አንጥፈው ይደበቃሉ፣ ከብትረኛዎቹ ማለት ነው። እዚህ አካባቢ እንደምትመለከቱት ከብት ጠባቂዎች ረኞች እዚህ ቦታ ላይ ስላሉ እዚህ ቦታ ላይ ሙሽሮች ሲያልፉ ዳቦ መስጠት አለባቸው አንጥፈው። የዛን ሰዓት ላይ ግን ይባላል በአፈታሪክ እዛ ሙሽራ ድንጋይ የሚባልበት አካባቢ ላይ አንጥፈው ዳቦ ሳይሰጧቸው ረግጠዋቸው ሄዱ። የተወሰነ ሙሽራዎቹ ልፍ እንዳሉ አጠቃላይ ያሉት ሚዜ ሳይቀር አጃቢ ሳይቀር ሙሽራዎቹ ሳይቀር ደርቀው ቀሩ ይባላል። እዛ ቦታ ላይ ብትሄዱ የሙሽራዋን ትክክለኛ ድንጋይ ታዩት፣ አላችሁ ሙሽራ የምትመስለዋን ከነፈረሱ ማለት ነው። ሙሽራውንም፣ ሚዜዎቹንም፣ እነዚህን አጠቃላይ የምታዩበት ቦታ የሙሽራው ድንጋይ የሚባል አለ። እዛ ቦታ ላይ በአፈ ታሪክ እንዳጋጣሚ ሲወርድ ሲጓረድ የመጣ አንዳንድ ሰዎች ያምኑበታል፣ ምናምን የሚባላል ዞሮ ዞሮ እናንተ በፈለጋችሁት በሃይማኖታችሁ ሰዱት። ልጆቹ ማለት ነው እኛን ጨምሮ ዱሮ ያው እኛ እንደ ባህል የመጣ ስለሆነ ጡግ ይሄ ጅራፍ ምናምን ሰው ባለው ነው። ህፃናቶች ምን ይሰጡ ነበረ? የጅራፍ ጡግ ይሄ ጭረቱን እዛ ቦታ ላይ ወስደ እናስቀምጥ ነበረ ያው አለማወቅ ሊሆን ይችላል የዛኔ አሁን ላይ አናደርግም ምናልባት ጥሩ አይደለም ማምለክ ነው ይሄ አፈ ታሪክ ነው ብለን ስለምናስብ አሁን ላይ አናረግም እንጂ አሁን ላይ ግን ድንጋዩን ቅቤ የሚቀቡ ሰዎች አሉ አሁን ምስቲ መጣ ባህል ነው ያው መቀላቀል ኃጢአት ነው ወንጀል ነው ሀራም ነው እያልኩ አይደለም እኔ ሃይማኖት ተንታኝ አይደለሁም ግን የነበረውን እጅግ የሚያስገርም ታሪክ ነው ምነግራችሁና እዛ ቦታ ላይ ቅቤ ይቀቡታል እንዳለ ማለት ነው ሚዜዎቹ መደዳውን የነበሩት ሚዜዎች በዚህ ደርቀው ታያላችሁ። በሚመስል መልኩ ውሸት እኮ ሊሆን ይችላል አላቅምኮ። በዚህም ወንዶቹ አጃቢዎቹ፣ እናትና አባት፣ ባልና ሚስት ምናምን ስቴፑን ጠብቀው ድንጋዮቹ ተተክለው ስታዩ ምንድን ነው ስትሏቸው፣ ይሄ ሙሽራው ነው፣ ይሄ ሙሽሪት ነው፣ ይኸኛው ሚዜው ነው ብለው ይነግሯቸዋልና በዚህ የሚባል ነገር አለ። ያ ምንድን ነው የወሎ ሰው ከረገማችሁ፣ የወሎ ሰው እንዲህ ካደረጋችሁ የሚባል ነገር አለ። እና ዞሮ ዞሮ የወሎ ሰው ውስጡ ንጹህ ነው፣ ባዶ ነው። አፈ ታሪክም ሊሆን ይችላል፣ እውነትም ሊሆን ይችላል። ከዚህ በላይ ምን ልበላችሁ? በዚህ በጣም ብዙ ነገር ነግሮኛልና ማን የሚባል ሽፍታ ነው። በዚህ ጦሳ በሚባለው አካባቢ በዚህ ላይ የሚሸፈትበትና የሚደበቅበት ጫካ ዋሻ ላይ ይባላል አይ ቲንክ ማን እንደሆነ አላወኩም። በጣም ከይቅርታ ጋር ማለት ነው፣ በጣም ታዋቂ ማለት ነው። በዚህ በጎንደር በጎጃም አካባቢ ላይ የሚታወቅ ማለት ነው። ታውቃላችሁ ብዬ አስባለሁ። ስሙ ስለጠፋብኝ ነው። እዚህ ዋሻው እዚህ ነው የሚደበቀው የሚሸፍተው ይባላል እዚህ ቦታ ላይ። ዞሮ ዞሮ ግን ወደ ኩታበር ስትሄዱ፣ ወደዛ ስትሄዱ ማለት ነው፣ በጣም ብርዳማ ነው። ኩታበር የተባለበትም ከዚህ ቀጥሎ ወደዛ ስትሄዱ ኩታበርን ታገኙታላችሁ። ይህንን ይመስላል። ብቻ ስለወሎ፣ ስለዚህ ስለ ቦሩ ሜዳ አካባቢ ማለት ነው። ምንም በቃ ተናገሬ ልጨርሰው አልችልም። በነገራችን ላይ በጣም እጅግ አስገራሚ ሆነ። ዞሮ ዞሮ ግን በሚ ሚሊየን የሚውሉበት ከብቶች ማንም ሰው የማይጣላበት ከብቶቻቸው አንድ ወር ቆይተው ምንም ሳይሆኑ ከብቶቻቸውን የሚያገኙበት ቦታ ማለት ቦሩ ሜዳ ነው። ይሄ የተከበራችሁና የተወደዳችሁ ውድ ተመልካቾቼ ከኮንቴንቴ ወጣ ብዬ እጅግ አስገራሚ ነገር ልንገራችሁ ብዬ የመጣሁበት ቦታ ይህ ቦታ ነው። ይህ የምትመለከቱት ደግሞ ጥንቀሻ ገዳ ይባላል። ብቻ በጣም ብዙ አስገራሚ ነገር እየነገርኳችሁ ስለምቀጥል ጥንቀሼን እየበላሁኝ አላለቀም ገና ወሎ ላይ ታሪክ ነግራችኋለሁ። ይህ ሙዚቃ አይደለም። ይህ ኢንተርቴንመንት አይደለም። ይህ ፊልም አይደለም። ይህ እናንተ የምትማሩበት የእናንተን ህይወት የሚቀይር ደስ የምትምሉበት ቦታ ስለሆነ አይከፈልበትምና እና ሰብስክራይብ አድርጉ፣ ሼር አድርጉ፣ ቲክቶክ ላይ ካላችሁ ፎሎ አድርጉ፣ ተከተሉኝ። ሀብትሽ ነኝ እኔ የስራ ሰው፣ ከወሎ ተነስቼ አዲስ አበባ በርካታ ድርጅቶችን ያስተዳደርኩ የሚገኝ ለእናንተ አርያ ለመሆን የተነሳ ወንድማችሁ ነኝና በያላችሁበት ሰላማችሁ ይብዛ ከምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ፣ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጠታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና። ከሁለት መቶ ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና።

የአእምሮት ጉዳይ እዚህ ቤት መልስ ያገኛል ለስለስ ያሉ ሀገርኛ ክላሲካሎችን እየኮመኮሙ ጁስ ቢፈልጉ ምሳ ቁርስ ቢፈልጉ እራት ምን ይልል አለ እንደ ስማቸው የሚያፈሉት ቡናማ ከነምርቃቱ በሉት ብቻ ምን አለፋችሁ እኔ ከተናገርኩት በላይ ታገኙታላችሁ እዚህ ቤት የሚገርማችሁ ነገር አረንጓዴነትን ከመላበስም በላይ የተለያየ ተፈላጊ ምርጥ ምርጥ ታሪክ የያዙ መጽሐፎችንም ማንበብ ትችላላችሁ አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ።